ነበሲሮ አፍቃሪ ከሚለው ታሪክ ከክፍል 27 የቀጠለውን ይዤላችሁ መጥቻለሁ። ትንሹ አህመድ እናቱ ምንም መናገር ስላልቻሉ ኩምትር ብለው በለቅሶ ዓይናቸው እየታጠበ ስለሆነ ዶክተሩን ጠየቀው። ዶክተር ግን አሁን እኛ አሁን ብር የለንም፣ ግን ወደፊት ምን እንደምናገኝ አይታወቅምና እስከዚያ ድረስ አብሮን አሁን በሕይወት መኖር አይችልም እንዴ? ማለት አይኑ ካልሰራና ማስታወስ ካልቻለ መኖር አይችልም ወይስ ይችላል ብሎ ጠየቀው። አሰላሙዓለይኩም ወራሕመቱላሂ ወበረካቱ። እንድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? እኔ አልሐምዱሊላ በጣም ሰላም ነኝ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ የቆዩ ዶክተሩም ኧረ መኖርና ካለመኖር መኖር የሚገናኝ አይደለም። በቃ እንደ ማንኛውም ማየት እንዴት ተሳነው ሰው አይኖቹን አጥቶ በሰው እርዳታ፣ ማስታወስም እንዴት ተሳነው ሰው ደግሞ ነገሮችን በሰው እርዳታ እያስታወሰ መኖር ይችላል። ያው አይኑንም ማስታወስ ችሎታውንም በአንድ አይነት ጊዜ ስላጣ ነገሩ በጣም ከፍተኛ ሁኔታ እራሱን እንደጎዳ ምንም ራሱን እንደሚጎዳ ምንም ጥያቄ የለውም፣ የሚገመት ነው። ግን ማንኛውም ሰው እንደሚኖረው ኑሮ አይነት መኖር ይችላል። በቃ ማስታወስ አይችልም። ስለዚህ እኛ እኔ እናትህ ነኝ እኔ እንደዚህ ነኝ እያሉ ያለውን ነገር እያስተማሩ እየነገሩ ቀስ እያሉ በሂደት ማድረግ እንዳልከውም ደግሞ የነገን ማንም አያውቅም እና በአንድ አጋጣሚ የሚታከምበት እድል ሊኖር ይችላል። ሕክምናው የዚያን ያህል የተጋነነ አይነትም አይደለም፣ ግን ከፍተኛ ገንዘብ ያስፈልጋል። በጣም ከምነግራችሁ በላይ ከፍተኛ ገንዘብ ያስፈልጋል። በእርግጠኝነት አሁን ምንም የምትችሉት ገንዘብ አይደለም። እንደዚህ ከሰውም ምንም በቀላሉ ሊገኝ የሚችል ገንዘብ አይደለም። በጣም ከፍተኛ ገንዘብ ያስፈልጋል። ስለዚህ አንዳች እድል መጥቶ ወይም ፈጣሪ በመልካም እይታ ተመልክቶት እሱ የሚሻለውን እስካላደረገለት ድረስ ከእሱ ጋር አብራችሁ ችግሩን እንደ ችግር ቆጥራችሁ ድክመቱን እንዳይሰማው እያደረጋችሁ በጸሎት አብራችሁት መኖር ነው ያለው። አማራጭ ያለው ሁኔታ ይሄንን ይመስላል አላቸው። ምንም ማድረግ ስለማይችሉ ዱብዳውን ተቀበሉት። ስለዚህ ከሆስፒታሉ አስወጥተውት አብረውት ከእርሱ ጋር ድክመቱን ድክመት አድርገው ሊኖሩ ፈቃደኛቸውን ሰጡት። ኦማ ዶክተር ያሬድ ባሰማቸው እና! ባሰማቸው መሰረት ሱሌይማን ከህመሙ ከነቃ በኋላ እኔ ቤት ነው የሚመጣው ብለው አመኑ። ቤታቸውን ለአዲሱ እንግዳቸው ሲሉን እያስተካከሉት ነው። ለአመታት እየገባ ከጓዳ ሲቆርስበት የነበረው እንደ ልቡ ሲሆንበት የነበረው አይኖቹ እንኳን ሳያዩ የሚያይን ያህል የተላመደውን ቤት እንደ አዲስ ሊተዋወቀው ነውና ጥሩ ጠረን፣ ጥሩ እይታ እንዲኖረው ለማድረግ የአቅማቸውን እየተነፋነፉ ነው። በዚህ መሀል ስልካቸው ተደወለ። እየተንደፋደፉ ነው። በዚህ መሀል ስልካቸው ተደወለ። የማያውቁት ቁጥር ነው። አንስተው ሄሎ አሉ። የሰሙትን ድምጽ ግን አሳምረው ያውቁታል። እንዴ አንቺ ጉደኛ አለሽ ግን አለ ኡማ። የሴት ድምጽ ነው። የደወለችው ደግሞ መሪም ነች። የሶላይማንን የምንጊዜም ውድ ፍቅሩ ተፈቅረዋ ተፈቃሪዋ መሪም፣ እሱ አ ደህና መሆኑን ገለጸችላቸው የተለያዩ የጉዞ ፕሮሰሶችን እያስፈጸመ ስለነበር ስላልተመቻቸላት እንዳልደወለች ነገረቻቸው። እማ ስለ ሱለይማን ሊነግሯት አይችሉም። ሰላምታ አቅርበውላት በመደወሉ ትንሽ ከተደሰቱ በኋላ ወደ ሀቁ ሲመለሱ ግን ትካዜ ወረራቸው። ደነገጡ። እንዴት አድርጌ ነው የምነግራት? እንዴት ነው የምትወጀው ያለ እሱ የማትመሪው አዲስ ህይወት የብለሽ ለሱ ስትይ ልትመጭለት ያቀርሽው ሰው ከነመፈጠረሽ ረስቶሻል ብዬ እንዴት ነው የምነግራት ሲሉ ከራሳቸው ጋር ትግል ውስጥ ገቡ። ግን ከዚህ ትግል የባሰ ሌላ ዱብ ዕዳ ጨመረችላቸው። እንዲህ አለች። ምንም አዲስ ነገር አይታዩትም አለቻቸው። እማም አይ፣ የምን አዲስ ነገር፣ አረ ምንም አይታየኝም ምንም ምንም አይታዩትም? አዎ ምንም አይታየኝም አሉ። እሺ ስልኩን ይዩት አለች። ኦማ ስልኩን ተመለከቱ። ያኔ ግን አዲሱን ነገር አዩ። ይበልጥ በድንጋጤ ከአንዱ ዱብዳ ወደ ሌላኛው መሸጋገር ፈረጃ ሆኖ ቀርቦባቸዋል። ኦማ ስልኩን ሲያዩት የተመለከቱት የኢትዮጵያ ቁጥር ነው። ይህ ማለት መርየም ኢትዮጵያ መታለች። ውድና የተከበራችሁ የቻናል የቤተሰቦች ክፍል ሀያ ሰባት በዚህ ተጠናቋል። እንግዲህ ክፍል ሀያ ስምንት ላይ ደግሞ መርየም ኢትዮጵያ ገብታ ነው ያለችው። ሶላይማን ታክሞ በፊት እሷን ሲያፈቅራት የነበረው ሰው ዛሬ ላይ ተቀይሮ የበፊቱን ማንነቱን ረስቷልና አሁን ባለበት ሁኔታ ላይ ደግሞ መሬምን ሊያስታወሳት አልቻለም። እንደውም ኦማን ሊያስታወሳት አልቻልም። ያለው አማራጭ እንግዲህ ምን ይሆናል? ክፍል 25 28 ላይ የምንሰማ ይሆናል ማለት ነው። ምክንያቱም መሬም እንግዲህ ከነበረችበት ሀገር ለሱሌማን ብላ ነው ትታ ሀገሯን ትታይ ግን ደግሞ ሶለይማን እንግዲህ አይኑ ማየት ከጀመረ በኋላ የበፊቱን ማስታወስ ማንነቱን ረስቶ አሁን ላይ ተቀይሮ ሌላ ሰው ሆኗል። ምንም የሚያስታውሰው ነገር የለም። አይነ በሲር በሆነበት ጊዜ የነበራቸው የነበሩት ነገሮች ሁሉም ነገሮች ጠፍተውበታል ማለት ነው እናም አሁን ላይ ግን ያው እንግዲህ አይኑ ማየት ስለቻለ አላቅም የምር፣ ኦማንም እንዴት ረሳቸው መሬምንም እረስቷል? ሁሉንም ነገር እረስቶ በቃ ሀታ ስሙን ራሱ ሶላይማን አይደለም ስሙ፣ ስሙ ሌላ ነው። እንግዲህ ምናልባች ማስታወስ ከቻለ ክፍል ሀያ ስምንት ላይ ግልጥ ያለ ነገር ይኖራል ብዬ አስባለሁ። ከነ ስሙ ጭምር ያስታውሳል ከበፊቱ ማንነቱ፣ ከቤተሰቦች ጋር የነበረው ነገር፣ የበፊቱ ህይወቱ እንዴት ይሆን የሚለውን አብረን በክፍል ሀያ ስምንት የምናየው ይሆናል። ከተመቻችሁ ላይክ ሸር ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ በአዲስ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ